ማሳያችሁ ፕሮፋይላችሁን እንዴት እንደምትቀይሩ የዩቱብ ፕሮፋይላችሁ ስማችሁ እንዴት እንደምትቀይሩ፣ ዩዘርኔማችሁ እንዴት እንደምትቀይሩ፣ ከዛ ደግሞ ዩቱባችን ሰርች ሲደረግ አይመጣም ለምትሉ በቀላሉ እንዴት እንደሚመጣ ላሳያችሁ ማለት ነው። እሺ፣ አሁን ወደ ያው ልክ እንደዚህ ዩቱባችን ጋር ከገባን በኋላ እችን እነካለን ፎቶ ምልክቷን ፎቶ ምልክቷን ከነካን በኋላ ለምሳሌ ሁለት ዩቲዩብ ካለን እዛ እያለ ወደ ዛኛው እንዴት እንደምንቀይረው ደግሞ ላሳያችሁ ስዊች አካውንት ምትላለች ፕሮፋይል ከነካን በኋላ ስዊች አካውንት ምትላለች እሷን ነካና ከነዚህ ከተደረደሩት ውስጥ የቱ ነው የእናንተ የሚለውን መንካት ማለት ነው የምትፈልጉትን አሁን የምትጠቀሙበትን ለምሳሌ እኔ በዚህ ነው ፖስት ማደርገው ስለዚህ ኤዲቲንጉ ማሳያችሁ በዛ ነው እየቀየርኩኝ ማለት ነው ስለዚህ ፎቶዋን ምልክት ድጋሚ እነካለን። ዩር ቻናል የሚለውን እነካለን ማለት ነው። ልክ እንደዚህ ከነካም በኋላ ከስተማይዝ ቻናል ምትላለች። ከስተማይዝ ቻናል ምትለዋን እነካታለን። ጌታ ኮንቲንዩ፣ ኮንቲንዩ ቱ ስቱዲዮ፣ ኮንቲንዩ ቱ ስቱዲዮ ልክ እንደዚህ ወደዚህ ይዟችሁ መጠጥ እንዲዙም ላርግላችሁ። እዚህ ጋር ባነር ኢሜጅ የሚባል አለ ልክ እንደምታዩትኝ ከኋላ እንትን የሚያደርገላችሁ ነው። 2048 ሲባዛ በ1152 ስድስት ሜጋባይት በላይ ማድረግ አይቻልም። እዚህኛው ደግሞ እቺ ፕሮፋይሏ ደግሞ ፒቸር የምትለው ደግሞ ከአራት ሜጋ ሜጋባይት በላይ ፒኤንጂ ኦር ጂአይኤፍ ማለት ነው። ከአራት ሜጋባይት በላይ አይደረግም። ስለዚህ አሁን ይሄን ቼንጅ ላርገው ለምሳሌ ሪሞቭል አድርገው አዲስ ያልነበረው ከሆነ አፕሎድ የምትል ጽሁፍ ትመጣላችኋለች። አዲስ ያልነበረው ማለት ነው። ይሄም ሪሞቭል አድርገው በቃ። ስለዚህ አዲስ ነው ቻናላችሁ ልክ እንደዚህ ሁለቱም ምንም የለውም ማለት ነው። ስለዚህ ፒክቸር የምትለው አፕሎድ የምትለው እነካለን። እንዳልኳችሁ አራት ሜጋባይት መብዛት የለበትም። ከዛ ብሮዝ የምትላለች። ብሮዝ የሚለውን እንገባለን። ከዛ ጋላሪ የሚለውን እንገባለን። በቀላል ፎቶችን እንድናገኘው በቅርቡ ካገኛችሁት በዛኛው መልኩ ትችላላችሁ ስለዚህ፣ እስኪ እዚህ ጋር ልግባና እዚህ ጋር ብቻዬ ፎቶ የለም። ወደኋላ ልጠሽ ኢሜጅ የሚለው ኢሜጅ ይሄ ይሆንልኝ። ኦኬ፣ ከአራት ሜጋባይት በላይ ስለሆነ መሰለኝ አላስገባውም። አሁንም ድጋሚ እንዳልኳችሁ ሜጋባይቱ እንት መሆን አለበት። እስኪ እሺ፣ ካለኝ የድሮ ፎቶዬ ነው። በቃ ይሄን ፎቶን ጠበብ እናርግና ደን እንላለን ማለት ነው። እሺ፣ ልክ በዚህ መልኩ ገብቷል ማለት ነው። አሁን ደግሞ ላይኛው ደግሞ አፕሎድ እንላል ይገባል። በቃ አያችሁት የተመረጠው እንትን ሳይዙ አንድ ሺህ በሀያ አራት አምስት በሰባ ስድስት ነው። እዚ ጋ ማስገባት የሚቻለው ደግሞ 248 ሲባዛ 1152 ነው። ስለዚህ ይሄኛው የራስ የሆነ የተዘጋጀ ፎቶ ስለሚያስፈልገው ይለፈን ማለት ነው። እሺ፣ ስለዚህ እዚ ጋ ፕሮፋይላችን ቀይረናል። አሁን ደግሞ ፕሮፋይል መቀየር ከፈለጋችሁ እዛ ያለ ቅድም አፕሎድ የሚል ነው የነበረው። ለምሳሌ ያረጋችሁት ፕሮፋይል ደግሞ መቀየር ከፈለጋችሁ እዚች ጋ ምን ትላለች? ቼንጅ ምትላለች። ቼንጅ የምትለውን መንካት። ቼንጅ የምትለውን ነክተናል። እዚህ ጋር እንገባለን። አሁንም ፎቶን ምልክቱን እንነካለን። በቃ ይቺ ትሆንልኝ ካልኩኝ ወደዚህ ሳብ አድርግና ደህና ቀየርኳት ማለት ነው። አሁን ደግሞ ስማችሁን መቀየር ከፈለጋችሁ ከሱ በታች ምን ይላል? ኔም ይላል። ስለዚህ ምን ይላል? በሁለት ሳምንት ውስጥ ሁለቴ መቀየር ትችላለች ስማችሁን በሁለት ሳምንት ሁለቴ መቀየር ትችላላችሁ። ስለዚህ ይሄ ሄቶች ቻናል ነበር መስራት አቁመዋል ትንሽ። ስለዚህ ዝም ብዬ ሙለር ልበለው መሰለኝ። ሙለር ትብ ልበለው ሙለር፣ በቃ ሙለር፣ በእንግሊዝ በአማርኛም ሙለር እንግሊዘኛ ቀደም ላርገው። እሺ ሞለር ሙለር ተች ልበለው ሙለር ተች ቪ ያለዝም ይሄ ይሄ ዩዘር ኔም ይባላል። እንዴት እንደሆነ አሳያችኋለሁ። ይሄ ነው በቃ ሰርች መደረግ በጣም እንት የሚደረግ በቅድሚያ የሚመጣው በዚህ ሰርች ሲደረግ ነው። እስኪ ጠበብ እናርገው ምክንያቱም

እንዲህ ነው እየሞከራችሁ የምትውሉት። ራሱ አቬለብል የሆነውን ያስቀምጥላችኋል። ለምሳሌ ይሄ ያስቀምጥታል። ግን ይሄ ምን ልብሶ ሰርች ከሚያደርጋችሁ ራሳችሁ ቀለል ያለውን እንድትፈጥሩ ነው። ገብታችኋል? እሺ፣ አሁንም እንሞክር። ሙለር ተች ሙለር ተች ፋይፍ ራይት ሆነ ማለት ነው። ሙለር ተች ፋይፍ ያል እቺን አይታችኋታላ፣ ሙለር ታች 5 ይችን። አሁን ሴቭ ካረኩኝ በዓለም ውስጥ አንድና አንድ ይችናት፣ የሆነ ሰው ይችን ማድረግ አይችልም። ስለዚህ የኔ መታወቂያ ናት። ዩቲዩብ በስማችሁ ሰርች ስታደርጉ በእናንተ ስም ተመሳሳይ ብዙ የሚከፈት ይኖራል። ብዙ ቫይራል የወጡ ቪዲዮዎች ያነጾፍ ሲጻፉ ቅድሚያ እነሱ ይመጣሉ። የእናንተ ታች ነው የሚገኘው። ፈልገህ ማለት ነው በዚች ሰርች ከተደረገን ቅድሚያ። ለምሳሌ አሳያችኋለሁ። ይችን ጨርሰናል። ዲስክሪፕሽን ላይ ደግሞ ዩቱባችሁ ጋር ምን እንደምትጠቀሙበት ምን እንደምትሰሩበት ማሳያ ነው። እኔ ሰላም ጠበብ ቢበል ውድ የኛ ቻናል ቻናል ቤተሰቦች ለዚህ ዝም ብዬ ነው የምጽፍበት፣ ያለው ላሳያችሁ፣ ለዚህ ቻናል

ይሄ ይሄ ፕሮፋይላችሁ ጋር ነው የሚታየው ማለት ነው። እሺ በቃ ይበቃችኋል። እዚህ ጋር ብዙ ምንት ባታደረጉ ሊንክ የቲክቶክ የቴሌግራም ምናምን ሊንክ አለ ማስቀመጥ ከፈለጋችሁ ትችላላችሁ። አድ ሊንክ ምትላለች፣ አድ ሊንክ ምትላለች። እስከ አራት አምስት ሊንኮች ማስቀመጥ ይቻላል ማለት ነው። እሺ፣ ስለዚህ ይሄ ጨርሰናል። ፐብሊሽ እንላለን። ላ ይታያቸዋለች ጥቁሯ፣ ፐብሊሽ እንላለን ሴቭ ሆኗል ማለት ነው። ይሄው አሁን ምን ሆነ? ሙለር ተች ሆነ ማለት ነው። ዩቲዩቡ ሙለር ተች ገብታችሁ ኋላ። ስለዚህ በዚህ መልኩ ቀይራቸዋል ማለት ስለዚህ ሰርች ሲደረግ ደግሞ እንዴት ነው? ሙለር ተች ብለን ሰርች እናደርግና ቅድሚያ ላይ ይመጣ አይመጣ ምን ነው፣ መጀመሪያ እዚህ ጋር ሙለር ሙለር ተች ሙለር ተች የሚባል የለም። ሙለር ተች የሚባል የለም። ሙለር ተች የሚባል ሙለር ተች ሰርች እናርግስኪ። ቅድሚያ ሙለር ተች፣ የራሴ ዩቲዩብ ቻናል ቅድሚያ መጣ ማለት ነው። ስለዚህ አብዛኞቻችሁ አያለሁ አት ዩዘርኔማ መፈለጊያች ሰርች ማድረግ ያይዘር ኔም ስትጠቀሙ ያልሆነ ብዙ ኮተን ጽፉት ምንም አያስፈልግም። አሪፍ እጥን ምጥን ያለች የሆነ ሰው እንኳን ሰብስክራይብ አድርገኝ ብላችሁት በስማችሁ ሰርች አድርጎ እየፈለጋችሁ ማለት የለበትም። ከቅጽበት ግን ታርጓችሁ እናንተ ለመፈለግ ሁለት ደቂቃ የሚፈጀውን ወዲያውን አግኝተችሁ ቪዲዮችሁን ሁለት ሶስት ደቂቃ አይቶ ቢወጣ የተሻለ ነው። ለምናችሁ ሰብስክራይብ አርገን እያላችሁ እስከሆነ ድረስ ልክ እንደዚህ በአሪፍ ሁኔታ ራይት ምልክቷ እስክትመጣ ደጋግማችሁ ቀለል ያለ አድርጉ። ብዙ ሰዎች ስለማይነው እስኪ፣ ለምሳሌ እዚህ አጠገባችን ያለው ዩቲብ ቻናል ማስተማሪያ ነው መሰለኝ፣ ሊና ሚና ተች ይላልና እስኪ ዩዘርኔሙ እንያል። ሊና ሊማን ተች ኦፊሻል ዝም የራያዋ ምናምን የሚባል ብዙ ጊዜ ስህተት ስለማይ ነው። እኛ አካባቢ ለምሳሌ የራያዋ ምናምን የሚልይና፣ እስኪ ለምሳሌ መላኩ ንጉስ መጥቶልኛል፣ እንየው እስኪ መላኩ ንጉስ ኦፊሻል 25 92 እሺ ይህን ብሎ ሰርች ለማድረግ ትንሽ የራያዋ እስኪ የራያ የራያ ባርች የራያዋ ንግባ ባርች ራያ ቲብ 12 ይሄም በእንትኗ ነው ያረገችው። እሺ ብቻ ግን ቀለል ያላድርጉት፣ በቃ በጣም ቀለል ያለ ማለት ጀነቲቲው ደስ ይላል። በቃ አሁን ጀነቲቲው በእውነት ራሱን ይበጣለች። ጀነቲቲው እታችን ደግሞ አጋጣሚ በስደት ምን ትኖር እታችን ናት። ሰብስክራይብ ያድርጓት። እ ነች እስኪ ሰብስክራይብ አድርጓት። ጅአት ጀነቲቲ በቃ የሆነ ሰው እንደዚህች ብለህ ጽፈ ሰብስክራይብ አድርግኝ ካለች ወዲያውን ይመጣላታል ማለት ነው። ይህን ይመስላል። እንደተመቻችሁ ተስፋ አደርጋለሁ። ሰላማችሁ ብዝት ይበልል።